ሰላም ክቡራትና ክቡራን የቻናል ተከታታዮች በያላችሁበት ሰላማችሁ ይዛ ዛሬም እንደተለመደው አሪፍና ጠቃሚ የሆነ መረጃ ይዤላችሁ ቀርብ ያለው። በዛሬው ፕሮግራም እንግዲህ በአንድሮይድ ስልኮች ላይ ስለሚገኘው ዴቨሎፐር ኦፕሽን ስለተባለው ፊውቸር እነግራችኋለሁ። ደቨሎፐር ኦፕሽን እንግዲህ የሁላችንም ስልክ ላይ አለ። ነገር ግን እኛ ካላበራ ነው የማይገኝ ፊውቸር ነው። ስለዚህ ገብተን እንዴት እንደምናበራ፣ ካበራችሁ ደግሞ በውስጡ ያሉትን የሚገራረሙ ጥቅሞችን በዛሬው ፕሮግራም አሳያችኋለሁ። ስልክ ያለው በሙሉ የያዘውን ስልክ ምን ምን ነገሮች በውስጡ እንዳሉ ማወቅ ግዴታ አለበት ማለት ነው። ስለዚህ ማብራት ያለባችሁን ደግሞ ማብራት የሌለባችሁንም ጭምር ስለምነግራችሁ በትክክል አንድ ቀን ይጠቅማችኋል። እስከ መጨረሻው ተከታተሉ። ስትጀምሩ ደግሞ ቪዲዮውን ላይክ እያደረጋችሁ አብራችሁን ቆዩ። መልካም ቆይታ። እሺ፣ ተመልሰናል ተመልካቾች አሁን ወደ ስልካችን እንሄድና፣ ስክሪኑ ላይ እየተመለከታቸው በመጀመሪያ ዴቨሎፐር ኦፕሽን የሚለውን ሞድ ኦን ማድረግ ይኖርብናል። ይህንንም ለማድረግ ወደ ስልካችሁ የሴቲንግ አፕሊኬሽን ትሄዳላችሁ። ከገባችሁ በኋላ እንግዲህ እንደምትመለከቱት ምንም አይነት አታገኙም፣ መጨረሻ ላይ አባውት ፎን የሚላለ እሱን አንድ ጊዜ ትጫኑታላችሁ። አባውት ፎን የሚለውን ከተጫናችሁ በኋላ ወደ ታች ስክሮል ታደርጉና ሶፍትዌር ኢንፎርሜሽን የሚላለ ሶፍትዌር ኢንፎርሜሽን የሚለውን እሱን አንድ ጊዜ ነካ አድርጋችሁ ቢውልድ ነምበር የሚላለ እሱን ወደ ሰባት ጊዜ ትነኩታላችሁ ማለት ነው። ከነካችሁት በኋላ ለእናንተ ብላክል ያደረገው ይችላል። ድሮ ዩር ፓተርን ይላችኋል ወይም ኮንፊርም ፓተርን ነው የሚላችሁ። ከዚህ ጋር የምታስገቡት የስልካችሁ ስክሪን ሎክ ያደረጋችሁትን ቁልፍ ነው ማለት ነው። በፓተርን ሊሆን ይችላል፣ በፒን ኮድ ብቻ። እንደዛ አድርጋችሁ ፓተርኔን ድሮ አድርጌ ከፍተዋለሁ ማለት ነው። አሁን ባክ ብላችሁ ስትመለሱ ጨረሳችሁ ማለት ነው። ዴቨሎፐር ኦፕሽን የሚል ሞድ ከስልካችሁ ላይ ይጨመራል ማለት ነው። ይህ እንደምታዩት አባውት ፎን ከሚለው በታች ዴቨሎፐር ኦፕሽን የሚል ተካቶ እናገኛለን ማለት ነው። ዴቨሎፐር ኦፕሽን መጀመሪያ ላይ እንደነገርኳችሁ እንግዲህ ለዴቨሎፐሮች የተሰራ ቢሆንም ነገር ግን ለእኛ ለተራ ተጠቃሚዎች የሚሆኑ አንዳንድ ኦን ማድረግ ያሉብን ፊውቸሮች የሚጠቅሙን ስላሉ የተወሰኑትን ነው የምነግራችሁ እንጂ እንደምታዩት በጣም በርካታ ጥቅሞች ነው ያሉት። እነዚህ ሁሉ ግን አንዳንዶቹ እነዚህ ለዴቨሎፐሮች የሚጠቅሙ ለቴክኒሽያኖች የሚጠቅሙ ፊውቸሮች ስለሆኑ እኛ እለት ተዕለት ለመጠቀም ብዙዎቹ አያስፈልጉንም ማለት ነው። ስለዚህ የመሰላችሁን ገብታችሁ ኦን እንዳታደርጉ ማለት ነው። ብዙ ችግር ስልካችሁን እስከ ማበላሸን ሊደርስ ስለሚችል ማለት ነው። ኦኬ ይህን ካልኳችሁ እንግዲህ ወደታችን ወርድና ለእኛ የሚጠቅሙትን አንዳንድ ነገሮች ላሳያችሁ። መጀመሪያ ላይ እንግዲህ ዴቨሎፐሮች ላይ ስንገባ እስታይ አዌክ የምትል ፊውቸር ታገኛላችሁ ማለት ነው። ይህ እንደምትመለከቱት ኦን ኦፍ ብናደርገው ችግር የለውም። ለምንድን ነው የሚጠቅመው ካላችሁ ስቴይ አዌክ ማለት ነው። ከታች እንደሚያሳያችሁ ስክሪን ዊል ኔቨር ስሊፕ ዌል ቻርጅንግ ይላል። ስልካችሁን ስልካችሁ እንዳይጠፋ የሚያደርግ ፊውቸር ነው። ማለትም እስክሪኑ አሁን ለምሳሌ የሆነ ስራ ስትሰሩ ቻርጅ አድርጋችሁ ስልካችሁን አንዳንድ ስራዎች ስክሪኑ ኦፍ ከሆነ የሚበላሽባችኋል ማለት ነው። ስለዚህ በአጠቃላይ ምንድን ነው ስክሪኑ እንዳይጠፋ ሎክ እንዳይሆን የሚያግደው ፊውቸር ነው ማለት ነው። ስለዚህ ስቴይ አወክ የሚለውን ፊውቸር ካበራችሁት እስክሪናችሁ መቼም ቢሆን አይጠፋም፣ ቻርጅ ላይ ሆኖ ማለት ነው። ስለዚህ የሆነ አፕሊኬሽን የምትሞክሮ ከሆነ ከዚህ ጋር ተያይዞ የሆነ ስራ እየሰራችሁ ስክሪኑ እንዳይጠፋባችሁ ከፈለጋችሁ ይህን ፊውቸር ኦን ማድረግ ትችላላችሁ ማለት ነው። እንደተመቻችሁ፣ ዋናው ነገር ጥቅሙ ማወቃችሁ ነው ማለት ነው። ወደ ታች ተወርዱና ኦኢኤም አንሎኪንግ የሚል አለ። ይህን ተዉት። ምንድን ነው ይህ ስልካችሁን ሩት ለማድረግ በራሳችሁ ለመቆጣጠር የሚያስችል ነው። ነገር ግን ይህን ፊውቸር ካበራችሁት ያው የስልካችሁ ለዴቨሎፐሩ ካምፓኒው ዋስትናውን ያነሳል። ብዙ ነገር አለው። ብቻ ይሄ ለእናንተ ስለማይጠቅማችሁ ትተውታላችሁ ማለት ነው። ወደታች እንወርድ እና ለእኛ የሚጠቅመውን ብቻ አሳያችኋለሁ ማለት ነው። ወደታች ትወርዱ እና ኩይክ ሴቲንግ ደቨሎፐር ቱልስ የምትል ፊቸር ታገኛላችሁ። ኩይክ ሴቲንግስ ደቨሎፐር ቱልስ የምትላለች ይቺ ትጠቅማችኋለች። ከእነዚህ ውስጥ እንግዲህ እንዳልኳችሁ አብዛኛዎቹ ለደቨሎፐሮች ስለሆኑ ከነዚህ ውስጥ አንዱን ነው ማሳያችሁ ማለት ነው። ሴንሰርስ ኦፍ የምትል ፊውቸር ታገኛላችሁ ማለት ነው። ይቺ ኦን ያደረግኳት ይችን ኦን ስታደረጓት ምን ይፈጠራል? ኦን እንዳደረጋችኋት ከላይ ከስክሪናችሁ ላይ እዚህጋ ትካተታለ። ያያችሁ ሳውንድ ከሚለው ጎን እዚጋ ተቀምጣለች ማለት ነው። ኦን ሳረጋት እንደምትመለከቱት ኦፍ፣ ኦን ማድረግ ይችላለሁ ማለት ነው። ይቺ ለምንድን ነው የምጠቅመን ካላችሁ በጣም ብዙ ጥቅም አላት ማለት ነው። ለምሳሌ እዚጋ እንደምትመለከቱት ይችን ኦን በማደርግበት ሰዓት ካሜራው አይሰራም። ጂፒኤሱ አይሰራም። ሎኬሽን አይሰራም። ማይክራፎን አይሰራም። ሁሉም ነገር ኤቭሪቲንግ፣ እነዚህ የጠቀስኳቸው አይሰሩም ማለት ነው። ለምሳሌ ወደ ካሜራ በሄድ እንደምትመለከቱት፣ ኦኬ አሁን እንግዲህ ስክሪን ሪከርድ እያደረኩ ስለሆነ ያቋረጥብኝ ይችላል። ወደ ካሜራው በመሄድበት ሰዓት እንደምትመለከቱት ካሜራው አይሰራም ማለት ነው። መለሰኝ መልሶኛል። ስለዚህ ይህን መልሼ ኦፍ ማድረግ ይኖርብኛል ማለት ነው። ምናልባት ድምፄ ሊቆራረጥ ይችላል እንግዲህ አላቅም። ምክንያቱም እኔ ስልኩን ሪከርድ እያደረኩ ስለሆነ ይህን ሳሳያችሁ ትንሽ ሊቆራረጥብኝ ይችላል ማለት ነው። በአጠቃላይ ሴንሰር ኦፍ ማለት ከላይ ኖቲፊኬሽን ላይ ትቀመጣለች። በምትፈልጉ ሰዓት ኦፍ ኦን ታደርጓታላችሁ ማለት ነው። ኦን ማድረጋችሁ የሚጠቅማችሁ እንዳልኳችሁ ካሜራው አይሰራም ማይክራፎኑ አይሰራም። የስልካችሁ ጂፒኤስ ሎኬሽን፣ እነዚህን ኦፍ ያደርጋችኋል ማለት ነው። ይህም ደግሞ ስልካችን ምናልባት እየተሰለለ ነው፣ በሌሎች ሰዎች እየተሰለልን ነው ብላችሁ በምጠረጥሩ ሰዓት ይችን አንድ ጊዜ ጠቅ ብታደርጓት የእናንተ ካሜራው፣ ማይክራፎኑ፣ ጂፒኤሱም ሁሉም ይጠፋል ማለት ነው። ነፃ ትሆናላችሁ ማለት ነው። በዚህ መንገድ መጠቀም ትችላላችሁ። ትንሽ ማይክራፎኔን እንትን ስለሚለው ነው ብዙ መግለጫ ያልሰጠሁበት ማለት ነው። ስለዚህ ባክንልና ወደታች የተወሰኑትን እንመለከታለን ማለት ነው። ወደታች ወረድና እንግዲህ ዩኤስቢ ዲፓጊንግ የሚል አለ። ይህ ምንድነው? ስልካችሁን ከኮምፒውተር ከዲስክቶፕ ጋር ኮኔክት ለማድረግ የሚጠቅማችሁ ነው ማለት ነው። ይህን እንግዲህ ስትፈልጉ ኦን አድርጉት። ነገር ግን ሁልጊዜ ኦፍ መሆን ይኖርበታል ማለት ነው። እሺ፣ ወደታች ከወረዳችሁ በኋላ ዋይርለስ ዲፓጊንግ የሚል ፊውቸር ታገኛላችሁ ማለት ነው። ይሄ ደግሞ የሚጠቅማችሁ ምንድን ነው ስልካችሁን ከኮምፒውተር ጋር በዋይፋይ አማካኝነት ያለምንም ገመድ ኮኔክት የምታደርጉበት ፊውቸር ነው ማለት ነው። ስለዚህ በምትፈልጉ ሰዓት ይህንንም ኦን ማድረግ ትችላላችሁ ማለት ነው። ነገር ግን ለእኛ የሚጠቅመን ይሄኛውም ቢግ ሪፖርት ሾርት ከት የሚል ፊውቸር አለ። ይህም ቢግ ሪፖርት ሾርት ከት የሚለው ስልካችሁ ላይ የሆነ ችግር ሲፈጠር ለዴቨሎፐሩ ሪፖርት የምታቀርቡበት ነው። ስልካችሁ ላይ እያንዳንዱ ምን ችግር እንዳለ የሚያሳይ ስለሆነ ያን ያህል እንድትጠቀሙት አልፈልግም። ይህንንም ትተውትና ወደታች እንወርዳ ማለት ነው። ለእኛ የሚጠቅመንን እንፈልጋለን ማለት ነው። ሞባይል ዳታ ኦልዌስ አክቲቭ የምትል ፊቸር አለች። ሞባይል ዳታ ኦልዌስ አክቲቭ፣ ይህ የሚጠቅማችሁ ምንድን ነው? ኢቨን ዋይፋይ ራሱ ኮኔክት አድርጋችሁ ሞባይል ዳታችሁ መቼም እንዳይጠፋ የሚያደርግ ነው። አንዳንድ ስልኮች ራሳቸው ሞባይል ዳታውም ዋይፋይም ኦን መሆን ይችላል። አንዳንዶቹ ደግሞ ለምሳሌ ሞባይል ዳታውን አብርታችሁ ዋይፋይ በምታበሩ ሰዓት አንድኛው ይቋረጣል ግዴታ ማለት ነው። ይሄ ግን የሚያደርግላችሁ ምንድነው፣ ሞባይል ዳታ ኦልዌስ አክቲቭ የምትለውን ካበራችሁ ሁልጊዜ ሞባይል ዳታው ኦን ይሆናል ማለት ነው። ኢቭን ዋይፋይ ብትጠቀሙ እንኳን ሞባይል ዳታው አይጠፋም ማለት ነው። ስለዚህ ለምሳሌ ዋይፋያችሁ ደካማ ደካማ ከሆነና የዋይፋይ ኮኔክሽናችሁ ዝቅተኛ ከሆነ አውቶማቲካሊ ወደ ሞባይል ዳታ በመቀየር ሞባይል ዳታችሁን እንድትጠቀሙ የሚያደርጋችሁ ፊውቸር ነው ማለት ነው። ስለዚህ ሞባይል ዳታም ዋይፋይም በአንድ ላይ እንዲሰራላችሁ ከፈለጋችሁ ሞባይል ዳታ ኦልዌስ አክቲቭ የምትለውን ፊውቸር ኦን በማድረግ ሁሉንም መጠቀም ያስችላቸዋል ማለት ነው። ሞክሩት፣ ሞክሩት ይህም ቢሞክሩት አይከፋም ማለት ነው። ሌሎቹን ግን ያልነገርኳችሁን በፍጹም መንካት የለባችሁም። ስለ ሁሉም ጥቅም እና ማወቅ እንፈልጋል ካላችሁ ግን በኮመንት ብትገልጹልኝ እያንዳንዱን ለምን እንደሚጠቅም ቪዲዮ ለመስራት ሞክራለሁ ማለት ነው። ነገር ግን አብዛኞቹ ለተራ ተጠቃሚዎች አይሆኑ እንዳልኳችሁ ነው። ጠለቅ ያለ እውቀት ላለው እና የሆነ እዚህ አፕ ዴቨሎፕ ለሚያደርግ ለተለያዩ ለነሱ የሚሆን ነው ማለት ነው። ወደታችን ወርድና እንግዲህ ለኛ የሚጠቅመን ምንድን ነው ካላችሁ፣ እቺ ጋር ሾው ታፕስ የምትላለች እቺ ምንድን ነው? ለምሳሌ እነ እንደምታዩት ስክሪን ሪከርድ እያደረግኩ ነው። ስለዚህ ስክሪን ሪከርድ በማድረግበት ሰዓት እጅ የት ላይ እንዳረፈ በምልክት ከማሳይ ይልቅ እቺ ሾው ታፕ የምትለዋን ፊቸር ካበረኋት አሁን ይታያችኋል አይደል የሆነች ምልክት መጣይ እጅ የት እንደሚያርፍ እንደ እንደምታዩት እንደዚህ ሳደርግ የእጄን ምልክት ያሳየኛል። ይህም ይጠቅማችሁ ምንድን ነው እንደዚህ እንደኔ ስክሪን ሪከርድ ለምታደርጉ ትምህርታዊ ነገር ለምታስተላልፉ በስልካችሁ ነገር ቀርጻችሁ ለማስተላለፍ በምትሞክሩ ሰዓት ይህ ይጠቅማችኋል። ሁል ሁልጊዜ ለማንኛውም ተጠቃሚ ስለማይጠቅም ይህንም በአስፈላጊ ሰዓት ገብታችሁ ኦን ማድረግ ይኖርባችኋል፣ እንደፈለጋችሁ ማለት ነው። ሌላው ግን አሁን እኛ እዚህ ጋር እንደምታዩት ሶስት ነገሮች አሉ፦ ዊንዶ አኒሜሽን ስኬል፣ ትራንዚሽን አኒሜሽን ስኬል እና አኒሜተር ዲዩሬሽን ስኬል የሚል ሶስት ነገሮችን ታገኛላችሁ ማለት ነው። እነዚህ ምንድን ነው የሚጠቅሟችሁ? ስልካችሁ ቀረፋፋ በሚሆንበት ሰዓት ስነካኩት፣ አኒሜሽኑን በመቀነስ ፈጣን እንዲሆን እንቅስቃሴው እንዲፈጥን የሚያደርግ ፊውቸር ነው ማለት ነው። ለምሳሌ እንደምትመለከቱት ዊንዶ አኒሜሽን ስኬል የሚለው ላይ ስትገቡ የኔ አሁን ዋን ኤክስ ነው፣ ለእናንተም ዋን ኤክስ ነው የሚሆነው። ነገር ግን ኦፍ ባደርገው አኒሜሽን ኦፍ ባደርገው ስልኬ በጣም ፈጣን ነው የሚሆነው። ስነካው እንደምታዩ፣ ሁሉንም ኦፍ ባደርጋቸው ምንም አይነት አኒሜሽን አይኖረውም። ድርቅ ነው የሚለው ማለት እንዲ ስትወጡ፣ ስገቡ ድርቅ ያለ ነገር ነው የምታገኙት ማለት ነው። ሰርች ስታደርጉ ምናምን በፍጥነት አውቶማቲካሊ ሰርች የሚያደርገው ይህ የሚጠቅማቸው እንዳልኳቸው ስልካቸው እንትን ስነካኩት በጣም ስታክ እያደረገ ለሚያስቸግራችሁ ለእናንተ ይጠቅማማት ነው። እየገባችሁ መሞከር ትችላላችሁ። በፈለጋችሁ ሰዓት የፈለጋችሁ ላይ አድርጋችሁ መሞከር ትችላላችሁ። ለምሳሌ ወደ ታች ባደረገው አሁን ስልኬ በጣም ይኸው እንደሚታዩት ቀርፋፋ ነው የሚሆኑ። አያችሁት? ስነካው ተመልከቱ፣ ተመልከቱ። እንቅስቃሴው ምን ያህል እንትን እንዳለ ተመልከቱ። አያችሁት? እንደዚህ እያለ የሚሄደው ማለት ነው። ስለዚህ ኦፍ ሳደርገው ደግሞ ምን ያህል ፈጣን እንደሚሆን ማየት ትችላላችሁ። አያችሁ ከዚህ ሳደርገውና ወደታች ወደ ታች ቴን አስር ላይ ሳደርገው ደግሞ ምን ያህል እንደሚዘገይ አያችሁ ማለት ነው። በዚህ መንገድ እናንተ መቆጣጠር ትችላላችሁ ስልካችሁን ማለት ነው። ወደ ታች እንወርድና ደግሞ ሌሎች ለእኛ የሚጠቅሙ ካሉ እናያለን ማለት ነው። እነዚህን አያችሁ ኦኬ ሌላው ደግሞ እዚህ ጋር ትመጡና ፎርስ ዳርክ ሞድ የሚላለ ይህን ኦን አድርጉት። ኦሎይስ ኦን መሆን አለበት። ፎርስ ዳርክ ሞድ ማለት ሁሉም አፕሊኬሽኖች ዳርክ ሞድ እንዲሆኑ የሚያደርጋቸው ነው ማለት ነው። ለምሳሌ ዳርክ ሞድ ማለት አሁን ይሄ ነጭ ነው፣ ነጭ ነው ስክሪኑ አይደል? ለምሳሌ ዳርክ ሞድን ሳበራው ስልኬ ላይ ወደ ጥቁር ይቀየራ ማለት ነው። ይህም ደግሞ ላይናችን እንዳይጎዳን ተብሎ የታሰበ ነው ማለት ነው። ነገር ግን አሁን ይሄን ዳርክ ሞድ ሳበራው ማንኛውም አፕሊኬሽን ዳርክ ሞድ አይሆኑም። ሰፖርት ሊሆኑ አንዳንድ አፖች ናቸው እንጂ ሁሉም አፕ ዳርክ ሞድ አይሆኑም። ነገር ግን ፎርስ ዳርክ ሞድ የሚለውን ኦን ካደረጋችሁት ሁሉም አፖች ዳርክ ይሆናሉ፣ ጥቁር ይሆናሉ ማለት ነው። ስለዚህ ማንኛውም የምትጠቀሙት ስልካችሁ ላይ ያለ አፕሊኬሽን ጥቁር እንዲሆን ከፈለጋችሁ ፎርስ ዳርክ ሞድ የሚለውን ይህን ፊውቸር ኦን ማድረግ ይኖርባችኋል ማለት ነው። ለእናንተ በደንብ እንዲታያችሁ ስለማሳይ ነው ነጭ ያረኩት ማለት ነው። ነገር ግን እናንተ ዳርክ ሞድ አድርጋችሁ ነው መጠቀም ያለባችሁ ማለት ነው። ስለዚህ ይሄ በጣም ወሳኝ ነገር ነው፣ ኦን መደረግ ያለበት ነው ማለት ነው። ወደታችን ወርድና እንግዲህ ሌላ የሚጠቅመን ነገር ካለ እናያለን ማለት ነው። ሌላ እዚጋ እንደምትመለከቱት ባክግራውንድ ፕሮሰስ ሊሚት የምትል ታገኛላችሁ። ባክግራውንድ ፕሮሰስ ሊሚት ማለት ይህ በጣም ወሳኝ ነው ይህንንም የት ላይ እንደምታደርጉ አሳያችዋለሁ። ባክግራውንድ ፕሮሰስ ሊሚት ማለት በባክግራውንድ ላይ የሚሰሩ አፖችን ቁጥር በመቀነስ ባትሪያችሁን ሴቭ የሚያደርግላችሁ ነው። ዳታችሁን ሴቭ የሚያደርግ ነው። ስልካችሁን በአጠቃላይ ጥሩ ደረጃ ላይ ጥሩ እንቅስቃሴ እንዲኖረው ጤንነቱን የሚጠብቅ ነው። ስለዚህ የት ላይ ማድረግ አለባችሁ? ኖ ባክግራውንድ ፕሮሰስ የሚለው ላይ በማድረግ ሁለተኛው ላይ አድርጋችሁ ስልካችሁ በባክግራውንድ ላይ የሚሰሩ አፖችን ይቀንስላችኋል ማለት ነው። ይህም ደግሞ ባትሪያችሁን እና ዳታችሁን ወይም የስልኩን እንቅስቃሴ የሚጠብቅላችሁ ነው ማለት ነው። ስለዚህ ይህንንም ኖ ባክግራውንድ ፕሮሰስ የሚለው ላይ በማድረግ ማስተካከል ትችላላችሁ ማለት ነው። ሌላ እንግዲህ ለእኛ የሚጠቅሙ ነገሮች አሉ ብዬ አላስብም። ሌላው ፎርስ ዲስክቶፕ ሞድ የሚላለ ይሄ ደግሞ ያው ስልካችንን እንደ ዲስክቶፕ ለመጠቀም በትልቅ እስክሪን የሚጠቅመን ነው። ፎርስ ዲስክቶፕ ሞድ የሚለውን መጠቀም ትችላላችሁ፣ እንደ አስፈላጊነቱ ሆነ ሲያስፈልጋችሁ ገብታችሁ ማየት ትችላላችሁ ማለት ነው። አብዛኞቹ እንግዲህ ያን ያህል ለእኛ ለተራ ተጠቃሚዎች የሚሆኑ አይደሉም እንዳልኳችሁ ብዙ እያንዳንዱን ዝርዝር ማየት ይቻላል። ነገር ግን አንድ ሰዓቱን ላይ በቃም እንደምትመለከቱት ብዙ ናቸው ዴቨሎፐር ኦፕሽን ላይ ያሉት ማለት ነው። ግን እንደው ማወቅ እንፈልጋለን እያንዳንዱ ለምን እንደሚጠቅም ቪዲዮ ስራለን ካላችሁ፣ በፓርቲ እያደረግኩኝ የሁሉንም በምሳሌ ላስረዳችሁ እችላለሁ ማለት ነው። ለዛሬ ግን ይብቃል። እነዚህን ካወቃችሁ በቂ ነው። ጥያቄ ካላችሁ በኮመንት ጠይቁ። ስለዚህ ነገር እመልሳለሁ የሁላችሁንም ጥያቄ እመልሳለሁ ማለት ነው። በቀጣይ ደግሞ ምን ይሰራ ጥያቄያችሁን መጠየቅ ትችላላችሁ። አመሰግናለሁ ጓደኞቼ ስለምታበረታቱኝ፣ ከጎኔ ስለሆናችሁ፣ ስለተከታተላችሁም ከልብ አመሰግናለሁ። ቪዲዮውን ላይክ አድርጎ የረሳችሁ ሰብስክራይብ እያደረጋችሁ ወደፊት ብዙ ነገሮችን እሰራለሁ እንዳያመልጣችሁ ላለሁኝ በቀጣይ በሌላ ቪዲዮ እስከማገኛችሁ ሰላማችሁ ይብዛ። ቻው